አሁን ደግሞ ደከመኝ። በዛ ላይ ደግሞ አንቺ ጋር ስመጣ ምን ትለኝ ሆን የሚለው ሀሳብ እራሱ አድክሞኛል። ዛሬ ምን ታገኘ ዛሬ አይመቸኝም ወይ፣ ነገ እናድርገው። አንቺ ደግሞ ሱሪ በአንገት አታድርጊ። አይመቸኝም አልኩሽ አይመቸኝም። እሺ ቻው። ድሮም ያለ እኔ እንደማይሆንልሽ አውቃለሁ። ለዛ ነው ደካማ ጎንሽን ስጠብቅ እኔ ሳላውቅ ትዳር መሰረትሽ እንደ ደግሞ እሱ ምን ማለት ነው? ልጆች የምን ብሉ ብለሽ የምትጨነቂ ነው። ትምስ ያልተያዘ ሰው አሉ ቆይ ምን ሆነሽ? አለርገ ምንም አልሆንኩም። አንቺ ልጅ ያለሽው እኮ እኔ ቤት ነው እና በሆነስ በዚህ አካሄድሽ ነገ ጠዋት ጨርቅሽን ጥለሽ ማበድሽ ነው። ምን እያልሽ ነው? ቆይ ሜሪ፣ እውነቴን ነው አንቺ አንድ ነገር ብትሆኝ መጀመሪያ የምጠየቀው እኔ እኔ ምን ሆናለሁ። እኔ ምን አውቃለሁ። እንኳን አንቺ ለወደፊት የምትሆኝው አሁን የምትሆኝውን እራሱ እያወቅኩት አይደለ። እኔ ምንም አልሆንኩም ይልሽ፣ እርግብ፣ የእውነት የምታምኚኝ ከሆነ የሆንሽውን ነገር ንገል። ካልሆነ ግን በቃ ስሜትሽን የፊት ለመደበቅ ሞክሪ። እሺ፣ በቃ ይቅርታ። ለማንኛውም እርግብ ስራ መሄዴ ነው። ስለመጣህ አመሰግናለሁ ዘርዬ። ምንድነው እንደዚያ አንቺ ልጅ ጠራሽ ዘርሽ እንድታግዘኝ እፈልጋለሁ። አንቺ ልጅ በእኔ ተስፋ ቆርጭ እ እኔ በዚህ ሰዓት የማምነው አንተን ብቻ ነው። እሺ ቆይ ምን አደርግ ነው የምትይኝ? አክስቴ ላገኛት ስለሄድ ነው። ምን ለምን እንገናኝ ብዬ እቀጥሪያታለሁ፣ እየጠበቀችኝ ነው። እርግም እንደነገርሽኝ ከሆነ አክስትሽ በጣም መጥፎ ሴት ናት? እና ብትሆንስ? ካገኘችሽ የሆነ ነገር ታደርግሻለች። ከዚህ በላይ እኔ ተደብቄ የመኖር ሰልችቶኛል። አልፈልግም እና አብሬሽ። እንዴት ነው የምትፈልጊው? እንደሱ ሳይሆን በቃ እሷን ላገኛት እንደሄድኩኝ አንተ እንድታውቅ ብዬ ነው። ስለዚህ ምናልባት ልትገድለኝ ትችላለች ብለሽ ፈርተሻል ማለት ነው? አላውቅም። ብቻ ወደ እሷ መሄዴን የሆነ ሰው ማወቅ አለበት ብዬ አስባለሁ። እኔ ከአንቺ በላይ አክስትሽን አላቀት። ፒስ በቀ ይጅ፣ ስለ ተረዳኸኝ በጣም አመሰግናለሁ። ምንም ሳቶኝ ብትመለሽ ግን ደስ ይለኛል። በሰላም እመለሳለሁ ብዬ አስባለሁ። ዘርዬ፣ ይህን ነገር ባደር አያዝልኝ ወይ አብረን እንሂድ፣ ችግር የለውም። ቶሎ እመለሳለሁ። ተምቹ ደውላለት ነበር እርዳታ ያስፈልገኛል ብላ ነገር ግን እሱ በባለፈው በጣም ብዙ ጊዜ ፈልጓት ደውሎላት በጣም ብዙ እስከማበድ ደርሶ ነበር፣ ከአጎቱ ጋር እስከመጣላት በእሷ ምክንያት። አሁን ግን ፍቅሩ ወጣለት መሳል ስታነሳለት ሲደውልላት ላገኝህ እፈልጋለሁ ብትለውም እሱ ፈቃደኛ አልሆነ። እኔ ድክ ማግኘት አልፈልግም ብሏታል ማለት ነው። ለእርግብ እርግብ ግን እርዳታ ያስፈልገኛል ፈልገኛል ስለዚህ ማግኘት አለብኝ አለችው እሷ። እኔ ግን ማግኘት አለ አንቺ ማግኘት አልፈልግም፣ አይገባሽም እያለ እየተከራከራት ነው ማለት ነው። እሷ ደግሞ ከሶች የምታምነውም የምትቀርበውም ሰው የላትም። ሊረዳት የሚችለው ሌላ ሰው የላትም ማለት ነው። አከስቷም ትፈልጋታለች። ሌላም ደግሞ የምታውቀው ሰው ስለሌላ ያላት አማራጭ ታምቹ መላመን ነው ማለት ነው። በሌላ በኩል ሀኒቹ እንግዲህ በባለፈ አባባ ኖላዊና የአሲር የሰጧት ሙሉ መረጃ ማለት ነው በፎቶ የተደገፈ እነ ዘሪሁን ሲመረምሩት የነበረውን እና ብዙ መንገድ የሄዱበት ማለት ነው ዘሪሁን ሁን ጥሮት ወደ አሜሪካ ስለ የደረን አባባ ኖላዊ ሙሉ መረጃውን ለሀኒቹ ቤተሰብ ሰጥቶ ለፖሊስ እንዲያስረክቡ ነበር። ነገር ግን ሀንቾ እስካሁን አፍና ቆይታ ብዙ እውነተውንም ሜላትም እውነተውን ካወቀች በኋላ ፎቶን በፎቶ የተደገፈ መረጃ የባዩሽን ሚስጥር እንዳለ ዘርግፋ አድጋ ለወይዘሮ ሜላት አሳይታታለች እና ሰውም እንደገደለች በእሷ ምክንያት ሰው እንደሞተም በጣም ብዙ ትልቅ ደረጃ እንደደረሰች እና በጣም እንደምታስቢያት አይደለችም፣ ሀይለኛ ናት። ስለዚህ ለፖሊስ መጠቁም አለብን ብላ ሀንቾ ለእናቷ ነገረቻት። ወይዘሮ ሜላት ግን ለፖሊስ መጠቆም አልፈለገችም። እኔ እስካሁን ጓደኛ መስላ ብዙ ነገሮችን፣ ደካማ ጎኔን ተጠቅማ አጥቅታኛለችና እኔ ዋጋዋን እሰጣታለሁ ብላ ዝታ እውነቱን ለፖሊስ አሳልፋ መረጃ መስጠት አልፈለገችም። እራሷ ልጨርሰው ነው የፈለገች። ጭራሽ ባለቤቷም እንዲያውቅ አልፈለገችም። ምክንያቱም እሱ ካወቀ እርምጃ ይወስዳል ባዩሽ ላይ ብላ ስላሰበች ምንም አይነት መረጃ ለማንም አልሰጠችም። ሀኒቹና እሷ ብቻቸውን ሆነው ነው ይህን ነገር የተወያዩበት። ልጆችም አያውቁም። ያው እንደምታስታውስ ነው እንጂ ሁላቸውም አሁን ላይ ትውስተዋ እንደተመለሰ ነው እንጂ የሚያውቁት ወይዘሮ ባይሽን ይህም ሁሉ ከዚህ ሁሉ ጀርባ ጉድ እንዳለች ሁለታቸው ብቻ ነው የሚያውቁት። እና ወይዘሮ ባይሽም እንደተለመደው በማስመሰል ወደ ቤት ሄደች። እናም ቁጭው ላይ የነገረቻት ነበረ እኔ እና አንቺ አብረን ጥሩ መጥፎም ጊዜ ያሳልፈናል ምናምን እያለች ለምን ወደ ጉዳይሽ አታልፊ ማለች አተኝ። እናም ሁሉን ነገር አስታውሻለሁ ከእርግብ ጋር ስታገል አንቺ እንደመታሽኝ፣ እዚህ ሁሉ ነገር ውስጥ አንቺ እንዳለሽ እና ከጀርባ የሆነሽ እንደወጋሽኝ። እንደውም ከማስታወስ ይልቅ ባላስታወስኩ የምለውን ታሪክ ነው ያስታወስኩት ማለት በጣም ነው። ከሕመም በላይ ሕመሜ በአንቺ መከዳቴ ነው አለቻት። ያው ለማስተባበል እኔ እንዴት ምናምን ማለት ጀመረች። እሷ ግን ሁሉንም ነገር አውቃለሁ፣ ስለዚህ ምንም ማለት አይጠበቅብሽም አለቻት። እናም ለምንም ለፖሊስ አልሰጠሽኝ እውነቱን ካወቅሽ አለቻት። እሷ ግን አሁን ለፖሊስ ለመስጠት አልፈለገችም። እኔ እንዳንቺ አረመኔ ጨካኝ አይደለሁም አለቻት። ግን እዚህ ላይ ወይዘሮ ሜላት ትልቅ ስህተት ነው የሰራችው። ምክንያቱም ሌላ ሌላ ጥፋት እንድታጠፋ ሌላ እንድትበድላት አሁን እሷ ካወቀች እንዳወቀችባት ከገባት በቃ የሆነ ሌላ ትልቅ እርምጃ ውስጥ ነው የምትገበውና ወይ ለፖሊስ ማሳሰር ነበረባት፣ ወይ ደግሞ እርምጃ መውሰድ ነበረባት እሷ እንጂ ይህ ሁሉ አመት ጊዜ እያስመሰለች በጀርባው የወጋቻትን ወዳጅ ተብዬ እንዴት በቀላሉ እንደዚህ መተው አልነበረባት። እውነት ለመናገር ትልቅ ስህተት ነው የሰራችው። እና መንገዴ ከቤት ወጣ ሄዳለች ማለት ነው ወርቁ አንቺ ነው ያለው። ወርቁ መልሽልኝ ያለቻት፣ ግን እሷ ወርቁን አልወሰድኩም ብላለች። በእርግጥ አልወሰደችም፣ ግን ወይዘሮ ሜላት አላመነቻትም። እናም እሷ የምትፈልገው ወርቋ በጣም ብዙ ብር ስለሚያወጣ ወርቁን ታመጣላት ነው የፈለገችው። እሷ ግን ወርቁ ያለው እርግብ ጋር ስለሆነ እሷ ራሱ ብታገኘው እርግብን አግኝታ ወርቁን ቀምታ ምታብት ወስደዋት መልሰው ምትሸጣታለች። ምክንያቱም ከዚህ ሁሉ ድካም ምንም ያተረፈችው ነገር የለም ጥላቻን ብቻ ነው የተረፈችው እንጂ ምንም የተጠቀመችው ነገር የለም ማለት ነው። እና በሌላ በኩል የሀኒቹ ወላጅ አባት ስላባቷ ስላባባን ወላዊ ሊያወራት ፈልጎ ነበረ። ማለት አሁን ላይ እዚህ ነው ጊዜዋን እያሳለፈች ያለችው እና ሜላት ቤት ነው። አባባን ወላዊን ያው አልተውም ትላለች። ግን ኦልሬዲ አውሮውም አዳሯም እዚህ ነው ሜላት ቤት ነው እና ስለሱ ሊያወራት ፈልጎ ነበር። እኔ እናቴ እስከሚሻላት ነው እንጂ እናቴን ከተሻላት ወደ አባቴ እሄዳለሁ። እሱ ነው ለፍቶ ያሳደገኝ፣ እሱ ነው እዚህ ደረጃ ያደረሰኝና እሱን አልተውም። እኔ እናንተን መፈልገው ቤተሰብነታችሁ ነው፣ ሌላ ገንዘብ ምናምን አልፈልግም አለችው። ቢሆንም ለሰላምና የምናሴ ሁሉም ለሚገባቸው አንቺም ይገባሻል። እኛ ከአባትሽ የመነጠል ሀሳብ የለንም፣ ሁሌም ግን እኛ ጋር ብትሆኝ ደስ ይለናል እና አሳስቦኝ አልማን ጋር ምትሆኝ ብሏት። ግን አታስብ፣ ምክንያቱም ይሄ የታወቀ ነው እኔ አባየን እንደምመርጥ አለች። ውሀኒቾ ያው እንደዛ ትላለች እንጂ ውሎ አዳሯ ዘቤት ነው። አባባ ኖላዊ ያው ነጻነቷን ለማንፈግ ምንም አላደረጉ፣ ምክንያቱም እሷን ደስተኛ እንድትሆን ብቻ ነው የሚፈልጉት ማለት ነው። እናም የአሲርም እንግዲህ ጨንቆታለኝ በዚህ ወዳታል ደግሞ እንዳይረዳት ደግሞ እሷ ራሱ ገንዘብ ገሱ ራሱ ገንዘብ የለውም። አሁን ሊያጎቱ ጥሎት ሄዷል። የጠየቀችውንም ገንዘብ ከሀገር እንዲያስወጣት እንዲረዳትም የጠየቀችውን ገንዘብ የትም ሊያገኘው አይችልም አጎቱ ካልሰጠው ማለት ነው። እናም ሊያሲር እያማከረው ነበር። እሱ ደግሞ ሂድና አግኛተኝ ለምድረ የምትለው እውነቱን ንገራት እና ሁሉ ነገር ንገራት ሲለው እሱ ግን ምን ለመናገር ፈቃደኛ አልሆነም ጭራሽ ትርቀኛለች ብሎ ስላሰበ ሁሉንም ነገር ደብቋታል ማለት ነው እና ወይዘሮ እርግብ በድፍረት ለአክስቷ አደውላለች አክስቷም ማመን አቅቷታል ማለት ነው እና የት ነው ያለሽው ላገኝሽ እፈልጋለሁ አለቻት ና በቃ ራሷን እንደሷን እንደመሰለች እንደውም ከአባቱ ይልቅ እሷን እንደምትመስል ተንኮል እንዳስተማረቻት ሁሉ ጫርጋ ደሞ አስከሚፈላ ነገረቻት ና እንድንገናኝ እፈልጋለሁ አለቻት። እና እሷን ማግኘት እፈልጋለች። እሷ ግን ይህን አጋጣሚ ተጠቅማ ወርቁን ለመቀበል ነው ያሰበችው። እርግብ ግን ወርቁን ታምቹ ጋ ነው ጥላ የሄደችው ይመስለኛ ቦርሳ ውስጥ። እና አታገኘውም፣ እርግጠኛ ነኝ። እሷ ግን በመጨረሻም እንግዲህ ወርቁን፣ ከሜላት የወሰድሽውን ወርቅ እፈልጋለሁ አለቻተኝ። እሷ ግን የለም የለም አላስኩትም፣ ስትረት እንግዲህ ጥይታ ወታ ነው ላላ ደቀነችባት እና ወይ ተምቹ መጥቶ ያድናታል፣ ወይ ደግሞ የምትገለት ግን አይመስለኝም። ብቻ የሚቀጥለውን ክፍል አብረን የምንከታተል ይሆናል። ቻው